ሰላም ውድ ተመልካቾቼ፣ ዛሬ ግርማዊ ጃንሆይ በፍቅር እስከ መቃብር ልብ ወለድ መጽሐፍ ደስተኛ እንዳልሆኑ ላጫውታችሁ ነው። የኔ ደማቅ ሰዎች፣ ይቀጥላል። የኔ ደማቅ ሰዎች ታዘዝ። ይሄ ወርቅ ስንት ነው? ሃያ ሺህ ብር። ምን ነው አፏጨ? ዋጋ ውስጥ ደንግጦኝ አስበሸዋል። ግን ትንሹ ሃያ ሺህ ብር ከሆነ ይህ ትልቁ ስንት ሊሆን ነው? እሱ እንግዲህ ሶስት ፉጨት ቢሆን ነው።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 በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር ስድስት አልወለድምና ፍቅር እስከ መቃብር፣ አንድ ቀን አባባ ሐዲስን እንዲጠየቅኳቸው እርሶ እንዳሉት ወንጀለኛው ዳኛ የላቀ ሥራው ከሆነ ፍቅር እስከ መቃብር የበለጠ ለምን ተወደደ? አልኳቸው። ልክ እንዳልወለድም ፖለቲካዊ ይዘት አለው ተብሎ ስለተወራ ነው። እንግሊዝ አገር በነበርኩበት ወቅት ጃንሆይ ታመው ይመጣሉ። እርሳቸውን ጠይቄ ምሳቸውን ሆቴል ሊበሉ ሲሄዱ የእርሳቸው አጃቢ የነበረ አስፋው የሚባል ጄኔራል ወደ እኔ ይመጣል። አስፋው የልጅነት ጓደኛዬ ነው፣ የግቢ ሚኒስትርም ነበር። ምሳ የበላን ሲያወራኝ አዲስ አበባ ምን አዲስ ነገር አለ አልኩት። አቤ ጉበኛ አልወለድም የሚል መጽሐፍ ጽፎ ሰው ሁሉ የሚያወራው ይህንን ነው። አንዱ መጽሐፍ ብቻ ስልሳና ሰባ ብር አውጥቷል። የቀረውን መንግሥት ሰብስበው እንዲቃጠል ተደረገ። አሁን ብትፈልገው አታገኘውም። ሄጄ ባገኝ እልክልሃለው አለኝ። ከዚያ አንድ ወዳጄ ላከልኝ፣ አነበብኩት። አቤ ጉበኛ መቼም ጥሩ ጸሐፊ ነው፣ ግን ይሄን መጽሐፉን አልወደድኩትም። እርሱን የሚያሳስር ስልሳና ሰባ ብር የሚያወጣም መጽሐፍ አይደለም። መንግሥትን ይነቅፋል ስለተባለ ነው ስሙን ገናና ያደረገው። ፍቅር እስከ መቃብርንም ሰው የወደደው አጻጻፉን በማየት አልነበረም። የፊተኛው ሲያደንቅ የኋለኛው ይከተላል። መጀመሪያ የተወደደው ፊት አውራሪ ጃንሆይን ይመስላሉ ይባል ስለነበረ ነው። እንዲያውም ብዙ ሰዎች ይጠይቁኛል። ጃንሆይ ሳሉ እንዴት ታተመልህ ይሉኛል። ለምን አይታተምም ብዬ ስል እሳቸውን አይደል እንደ የሚሰድበው ይሉኛል። በዚህ ምክንያት ነው ከወንጀለኛው ዳኛ በልጦ የታየው። አሉኝ ሰባት ግርማዊ ጃንሆይና ፊታውራሪ መሸሻ። ፊታውራሪ መሸሻ ማን ናቸው አልኳቸው። በልጅነቴ የማውቃቸው አንድ ትልቅ ሰው ነበሩ። ያኔ የቅኔ ቤት ተማሪ ነኝ። ደብረ ወርቅ ነበርኩ። ዲማ ሄድኩ። ከኚህ ታላቅ ሰው ቤት ደረስኩ። ስማቸውን ረስቸዋለሁ በኋላ ልብወለዱን ስሰራ ፊታውራሪ መሸሻ ትንሽ እሳቸውን ይመስላሉ። የት ሆነው ጻፉት? ፍቅር እስከ መቃብርን መጻፍ የጀመርኩት አሜሪካ ሆኜ ነው። በመሃሉ አንድ ችግር ደረሰብኝ። እሱም የባለቤቴ ሞት ነው። በዚያ ምክንያት ለአንድ ዓመት ያህል መጻፌን አቋረጥኩ። እንቅልፍም አጣሁ፣ ጤናዬም ተበላሸ። በዚህ መካከል ሞቻ መሬት ነበረኝ፣ እዚያ ሄድኩ። ጽፌ የጨረስኩት እዚያ ነው። ከዚያ እንግሊዝ አገር ሄድኩ። እዚያ ሆኜ መሐሪ የሚባል ሰው እንዲታተም አደረገ። ግርማዊ ጃንሆይ በመጽሐፉ ማክረፋቸውን የሰማሁት እንግሊዝ አገር ሆኜ ነው። ፊት አውራሪ መሻሻ ኮርሶኖት ብለው የነገሯቸው ሰዎች ነበሩ። ያን ጊዜ ሽልማት ድርጅት የሚባል አለ። የእኔ መጽሐፍም ለሽልማት ቀርቦ ነበር። ጃን ሆይ ስለ ሰደበን ነው የሚሸለመው ይላሉ። በዚህ ምክንያት ፍቅር እስከ መቃብር በወጣበት ዓመት በሽልማት ድርጅት በኩል መቅረብ የነበረበት የሥነ ጽሑፍ ተሸላሚ ባዶውን ታለፈ። ምንም ሳይቀርብ አልኳቸው። የቀረቡ ነበሩ የተመረጠው ግን ውድቅ ሆኖ ቀረ። በሁለተኛው ዓመትም የቀረበው የእኔው መጽሐፍ ነበር። አለንዶርፍ የሚባል ፈረንጅ አለ። አማርኛ አጥርቶ ያውቃል። እርሱ ፍቅር እስከ መቃብር እንዲሸለም ከፍተኛ ጥረት ያደርግ ነበር። እርሱና ሌሎችም ለምን ሳይሸለም ቀረ? እውነትም የሽልማት ድርጅት እንደሚባለው የፖለቲካ ድርጅት ነው ይሉ ጀመር። የድርጅቱ ሥራ አስኪያጅ አቶ ብርሃኑ አበበ ይባላል። ወደ ጃንሆይ ቀርቦ አረ፣ ይሄ ነገር ስራችን ላይ ችግር እየፈጠረ ነው። እርሶን ቢሰድብም ንጉሥ መሐሪ ነውና ቢሸልሙት ክብሩ አይቀነስም ይላቸዋል። ግርማዊ ጃንሆይም ተስማሙ። በዕለቱ በተለያየ ሙያ የሚሸለሙ የዓመቱ ታላላቅ ሰዎች ቀረቡ። ጃንሆይም ከሽልማቱ በኋላ አጠገባቸው ቁጭ ብለው ያነጋግሯቸው ነበር። የእኔ ተራ ሲደርስ የጃንሆይ ፊት ተለዋወጠ። ብዙም አላናገሩኝም። ፊታቸው ላይ ቅሬታ ይነበብበታል። ከጥቂት ዝምታ በኋላ ማናልከው ርዕሱን አሉኝ። ፍቅር እስከ መቃብር ምን ማለት ነው? ፍቅር ከመቃብር በኋላ የለም ማለት ነው። አይ ግርማዊ ጃንሆይ፣ ከዚህ የተሻለ ርዕስ ካገኙልኝ ልቀይረው እችላለሁ። አሁን ነው የምትጠይቀን? ብለው ካባቸውን ወደ ጎን ሲያወናጭፉ ሂድልኝ ማለታቸው መሆኑ ገብቶኝ እጅ ነስቼ ወጣው። ይህ እጅግ በጣም ከምደነቅበት የግርማዊ ጃንሆይ ባህሪ አንዱ ነው። አፍሪካ ውስጥ ተሰደብኩበት ላሉት መጽሐፍ ሽልማት ያበረከቱ መሪዎች መኖራቸውን እጠራጠራለሁ ከግርማዊ ጃንሆይ በቀር። ሱ ጌትነት ሐራሬ ሄዶ ኮሎኔል መንግስቱ ኃይለማርያምን አገኛቸው። ከእርሳቸው ጋር ሰንብቶ የሰማውን የስደተኛው መሪ ትረካዎች በሚል ርዕስ ለህትመት አበቃው። ኮሎኔል መንግስቱ በዚህ መጽሐፍ ብዙ ያልሰማናቸውን ነገሮች ይተርኩልናል። ከዚህ መጽሐፍ ያገኘነውን አንድ የኮሎኔል መንግስቱን ትውስታ የዕለቱ ደማቅ ቃል አድርገን መርጠነዋል። ኮሎኔል መንግስቱ በዚህ ትውስታቸው እንዲህ ይሉናል። ስለ ነፃነትና ስለ ራስ ክብር ልጅ እያለሁ በመማርበት ትምህርት ቤት የሚያስተምሩ አንድ ካናዳዊ መምህር የተረኩልንን ታሪክ ዛሬም አልረሳውም። መምህራችን በጊዜው ኢትዮጵያውያን ለራሳችን ላለን ክብር በጎ እይታ ነበራቸው። ሁሌም ወደ ውጭ አገር ደርሰው ሲመጡ ስለ ጉዟቸው ክፍል ውስጥ ያወሩልናል። ዓለም ምን ላይ እንደደረሰ እኛ የት እንዳለን በመግለጽ እንድንበረታ ይመክሩናል። አንድ ቀን መምህራችን ደቡብ አፍሪካ ደርሰው መጡ። ወቅቱ የአፓርታይድ ስርዓት ጨካኝነት ጣራ የነካበት ብቻ ሳይሆን ፀረ አፓርታይድ ትግሉ የተፋፋመበት ወቅት ነበር። እናም የገጠማቸውን እንዲህ ሲሉ አጫወቱን። ከተማው አማካይ ስፍራ ላይ የተጎሳቆለች ጥቁር ሴት አእምሮዋን የሳተች ያህል ትጮኻለች። እምባና ላቧ ተቀላቅሎ ውሃ የደፉባት ይመስላል። ልብሷን በላይዋ ላይ ቀርድዳው ጸጉሯን እየነጨች ኡኡ ትላለች። ቀስ በቀስ ሰው በዙሪያዋ መሰባሰብ ጀመረ። አብዛኛው ጥቁርና መንገደኛ ቀረብ ብሎ ነገሯን ያደምጣል። ጥቁሯ ሴት ድምጿን ከፍ አድርጋ፣ የማዕድን አውጪ የሆነው ባሌን በአመፅ ምክንያት ጋፈው ከከተማው እጅግ በራቀ ስፍራ አሰሩት። የባሌን እስር ለልጆቼና ለእኔ እንደተከፈለ ዋጋ ቆጥሬ ዝም አልኩ። ረሃቤን መታረዜን እና ናፍቆቴን ለነፃነቴ እንደ ከፈልኩት ክፍያ ቆጠርኩትና፣ ለወራት ተቀመጥኩ። ቀኑ ሲገፋ ላጸናው ላጽናናው ፈልጌ ያለኙን ሁሉ ሰብስቤ የታሰረበት እስር ቤት በብዙ ስቃይ ተጉዤ ደረስኩ። ለእስር ቤቱ ጠባቂዎች የባለቤቴን ስም ነግሬ እንዲጠሩልኝ ጠየኳቸው። ጠባቂዎቹ ግን በአስር ሺዎች የሚቆጠሩ እስረኞች ባሉበት ግቢ የምትይውን ሰው በስሙ ለማወቅ ይቸግረናል፣ የእስር ቁጥሩን ንገሪን አሉኝ። አምርራ አለቀሰች። ወገኖቼ ባሌ ስም የለውም፣ ባሌ ቁጥር ሆኗል። እንደ እንስሶቹ እንደ ቁሳቁሶቹ የእኔ የሚለው ስም የለውም። አውቋችኋል፣ ሰው ከመሆን ወጥቷል። ለካ በዝተን ስንሞት ጋፈው ሲያጉሩን፣ ስም አልባ ነን ቁጥር እንሆናለን። የተሰበሰበው ሰው አንገቱን ደፋ። መምህራችን ይህን ታሪክ ከነገሩን በኋላ እናንተ እድለኞች ናችሁ፣ ቁጥር እንዳትሆኑ ነፃነታችሁን ጠብቁ፣ ነፃነት የሌለው በስሙ አይጠራም፣ ቁጥር ይሆናል ሲሉ መከሩን። ይህ ታሪክ ሁሌም በእንደዚህ ያለ አጋጣሚ ትዝ ይለኛል ይላሉ ኮሎኔል መንግስቱ ኃይለማርያም። በስደተኛው መሪ ትረካዎች መነበብ ያለበት መጽሐፍ ነው። ሪል አይስክሬም የልጆቹ የልጆች ጉጉ፣ እርሶም ቀመስ ያድርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ፣ ሌላ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ከአንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆች ሚያምጡ ልደት ማድመቂያ ነው፣ ለፍቅረኛ የሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም፣ ይወዱታል በጣም። ስምንት ላቭ ቱ ዘ ግሬቭ በሌላ ቀንም እንዲሁ የፍቅር እስከ መቃብር ነገር አልወጣልኝ ብሎ ጠየቅኳቸው። አባባ አዲስ ፍቅር እስከ መቃብር ለምን እስካሁን በውጭ ቋንቋ አልተተረጎመም? ተተርጉሞ ነበር እኮ። በምን ቋንቋ? በእንግሊዝኛ። እኔ ስደሰት ወደ መጽሐፍ መደርደሪያው የሥረኛ ክፍል እየጠቆሙኝ እዛ ጋ አለልህ አሉኝ። ወደ አሳዩኝ መደርደሪያ ዝቅ ብዬ በታይፕ የተመታ ጥራዝ አገኘው። ርዕሱ ላፍቱ ዘግሬቭ ይላል። ተርጓሚው ወልፍ ሌስላው ነው። እንዴት አልታተመም ታዲያ? እኔ ከለከልኩ። ለምን? አንዳንድ የመጽሐፉን ምዕራፎች በትክክል አልተረጎማቸውም። እኔ ከጻፍኩት ጋር ጨርሶ የማይመሳሰል ነው። እንደማስታውሰው አባባ አዲስ በጣም ካልወደዷቸው የመጽሐፉ ምዕራፎች አንዱ ዕጣነ ሞገር ነው። ወይዘሮ ጥሩ ዐይነት አገልጋያቸውን ካብቲ ሽመርን የሚጠሩበት ግጥም ቀመስ ቋንቋም ሲተረጎም እንዲሁ ስሜት የለሽ ሆኗል። እዚህ ላይ ታላቁን ደራሲና ተርጓሚ ሳህለ ሥላሴ ብርሃነ ማርያምን ማንሳት አለብኝ። አምስተኛ ክፍል አንደኛ ስወጣ አባቴ መምህር ሰይፉ መሸሻ ገዝቶ የሸለመኝ የጋሽ ሳህሌን ባሻ ቅጣው ነው። በጣም ወደድኩት። ደራሲ ሳህለ ሥላሴ በአማርኛ በጉራጌኛና በእንግሊዝኛ ቋንቋዎች ዝነኛ ልቦወለዶቻቸውን ጽፈዋል። ታላላቅ ክላሲክ ልቦወለዶችንም ወደ አማርኛ መልሰዋል። በልጅነቴ እርሳቸው የተረጎሙትን የዲከንስን የሁለት ከተሞች ወግ፣ የፐርልበክን እምዩ አንብቤ ተደምሜያለሁ። ስብዓት ገብረ እግዚአብሔርም በእምዩ ይደነቃሉ። ትርጉም አይመስልም ይላሉ። በእርግጥ እሚዩ መነበብ ያለበት መጽሐፍ ነው። በፍቅር እስከ መቃብር የእንግሊዝኛ ትርጉም ዙሪያ ከጋሽ ሳህለ ሥላሴ ጋር ያወራሁት አጳፓ አዲስ ካረፉ በኋላ ነው። የመጽሐፉ የእንግሊዝኛ ትርጉም እንዳይታተም መከልከላቸውን አጫወትኳቸው። እንዴ ታትሟል እኮ አሉኝ ጋሽ ሳሌ። ማን ተርጉሞት? ወልፍ ለስላው። እርግጠኛ ነዎት እንዴ? ተርጓሚውን እኮ በቅርብ አውቀዋለሁ። ልጁ ትልቅ ጥረት አድርጓል። ፍቅር እስከ መቃብርን ለመተርጎም ዐሥራ አምስት ዓመት እንደፈጀበት ነግሮኛል። አባባ ሐዲስ ግን የሌስላውን ትርጉም እንዳልወደዱት ነው የነገሩኝ። ትርጉሙ ጉድለት አለበት። ለምሳሌ እርሳቸው ስለ መስቀል የሚያወሩትን እርሱ ወደ ፋሲካ ይሁን ወደ ገና ቀይሮ ነው የተረጎመው። ለፈረንጅ አንባቢ እንዲመች ይሆን ስላቸው ልክ አይደለማ መስቀል የኢትዮጵያውያን ባህል እንደሆነ ማሳወቅ ነው የነበረበት አሉኝ ደራሲ ሳለ ሥላሴ ብርሃነ ማርያም። በነገራችን መሃል በዛብህ ለሰብለወንጌል ሞት የጻፈው መሪር ግጥም ከፊቴ ድቅን አለ። ዳሩ ዳኛ የለም ልቶ ግድ የለም በሚል አዝማች የሚንቆረቆረውን ልብ ነኪ ያዘን እንጉርጉሮ ሳስታውስ ብዕራቸው ይህን ያክል አምረራ የማልቀሷ ነገር ከንክኖኝ፣ በዛብህ እርሶ ኖት እንዴ አልኳቸው። ታላቁ ደራሲ ሐዲስ አለማየሁ ለዚህ ጥያቄ የሰጡኝን አስገራሚ መልስ በሕይወት እያሉ በኒሻን ጋዜጣ ላይ ጽፌው ነበር። በሚቀጥለው ፕሮግራሜ ለእናንተ መልሻ ያጫውታችኋለሁ ከሌሎች ያልተጻፉና ያልተሰሙ ታሪኮቻቸው ጋር። እስከዚያው ሳይለየን ያቆየን።

ሙዚቀኞቹን የሮሃ ባንድ ወይም የዋሊያስ ባንድ አባላትን አግኝታችሁ በሙዚቃ ቡድናችሁ ላይ የጨመራችሁትን በአንድ የተባለ ቃል ከወዴት አገኛችሁት ብትሏቸው፣ ከእንግሊዝኛ ቋንቋ ነው የወሰድነው ይሏችኋል። እኛ ግን እንላለን፣ ይህን በአንድ የተባለ ቃል እንግሊዞቹ ናቸው ከአማርኛ የወሰዱት። ታሪኩ እንዲህ ነው። የድሮ ፈረንጆች ሙዚቃ መሳሪያን መደራረብ አይወዱም ነበር። አንድ ዘፈን የሚጫወቱት በአንድ የሙዚቃ መሳሪያ ነው። ለምሳሌ ጥንታዊ አሜሪካውያን በአንድ ጊታር ብቻ የሚጫወቱት የአዘፋፈን ስልት አላቸው። ካንትሪ ሚውዚክ ይሉታል። ቫዮሊን ተጫዋቹም አንድ ብቻውን መድረክ ላይ ቆሞ ሙዚቃውን ያሰማ ነበር። ፒያኖ ተጫዋቹም እንዲሁ። ከብዙ ጊዜ በኋላ ግን አንድ የሙዚቃ መሳሪያ ብቻ መስማት የሚሰለቸው ትውልድ ተፈጠረ። አንዳንድ የሙዚቃ ሊቃውንት የዚህን የተሰላቸ ትውልድ ትኩረት ለመሳብ አዲስ ሀሳብ አመነጩ። ጊታሩንም ጥሩምባውንም ከበሮውንም ኦርጋኑንም በአንድ ላይ ለምን አናቀናቸውም? አሉ። እናም ተሳካላቸው። በርከት ያሉ የሙዚቃ መሳሪያዎችን በአንድ ላይ ማጫዎች አሉ። ጊታሪስቱ፣ ኦርጋኒስቱ፣ ከበሮ መቺው፣ ጥሩምበኛው በአንድ መድረክ በመሰባሰባቸው በአንድ ተብለው ተጠሩ። ይህ ሁሉ ሙዚቀኛ በአንድ መድረክ ተገናኝቷልና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 በሚቀጥለው ትውስታችን ይዘንላችሁ እንቀርባለን። ከሐዲስ አለማየሁ በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋ የገብረ መድኅንን፣ የነደበበ ሰይፉን፣ የነ ኃይሌ የገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች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 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትሙም በጃፋር መጻሕፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።